በአዲሱ የመንግስት ሰራተኞች የደሞዝ እርከን ፔሮል እንዴት እንደሚዘጋጅ እጅግ በጣም ቀላልና ግልጽ በሆነ መንገድ ማይክሮሶፍት ኤክሴልን በመጠቀም አሳያችኋለሁኝ። አብራችሁ ነው። ለቻናሉ አዲስ የሆናችሁ እንደኔ ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን ኦኬ ማይክሮሶፍት ኤክሴል ላይ በዚህ በምትመለከቱት መልኩ ቀድሜ ዳታን ኦርጋናይዝ አድርጌ አዘጋጅቻለሁኝ። ይሄን ዳታ እንደ ምሳሌ እንጠቀምና ካልኩሌሽኑን በቀላሉ አሳያችኋለሁኝ። ኤክሴል ፋይሉን ከፈለጋችሁ ደግሞ የቴሌግራም ቻናላችን ላይ አስቀምጥላችኋለሁኝ። ይው ከታች የምትመለከቱት ሊንክ በመጠቀም የቴሌግራም ቻናላችን ጆይን በማድረግ ፋይሉን ዳውንሎድ አድርጋችሁ መለማመድ ትችላላችሁ፣ ይህን ቪዲዮ እያያችሁ ማለት ነው። ኦኬ እንግዲህ እዚህ ላይ እንደምትመለከቱት እኔ ለሳምፕል ያስገባኋቸው ዳታዎች እስከ ደረጃ 22 የሚገኙትን ሰራተኞች ሁሉንም ያስገባሁት በተመሳሳይ መልኩ ደግሞ ደሞዛቸውንም ጎን ለጎን አስቀምጫለሁኝ ማለት ነው። እናንተ ስሰሩ ግን በየመስሪያ ቤታችሁ ያሉትን ሰራተኞች ነው ሊስት ዳውን የምታደርጉት ማለት ነው። ረዲ አሰራሩ ተመሳሳይ ስለሚሆን በዚህ መንገድ መስራት ትችላላችሁ ማለት ነው። እነዚህን ሁለት ዳቶች እንደ ኢምፑት ተጠቅመን ስሌቱን እንመለከታለን ማለት ነው። እዚህ ላይ እንደምትመለከቱት ሁለት አበሎች እናስገብቻለሁኝ የቤት አበልና የትራንስፖርት አበል ማለት ነው። ለእያንዳንዱ ሰራተኛ የሚከፈለውን ደግሞ ብር ለሳምፕል ነው ያስገባት እዚህ ጋር እናንተ ሪል ዳታውን ታስገባላችሁ ስትሰሩ ማለት ነው። ትራንስፖርት አበል ሁለት ቦታ ከፍለን እናያለን። የመጀመሪያው ከመኖሪያ ቤት ወደ ስራ ቦታ፣ ከስራ ቦታ ወደ መኖሪያ ቤት። ሰራተኛው በዚህ መልኩ የትራንስፖርት አበል የሚከፈለው ከሆነ ይሄኛውን በዚህ መልኩ እንሰራለን። ሁለተኛው ደግሞ ከቦታ ወደ ቦታ መዘዋወሪያ። እንግዲህ ስሌቱ ለሁለቱ በተለያየ አይነት መንገድ ስለሚሰራ ነው የተከፋፈለው ማለት ነው። አዋጁ ላይ በግልጽ እንደተቀመጠው ስሌቱን በተለያየ አይነት መንገድ እየሰራን እንመለከታለን ማለት ነው። ሌላኛው ደግሞ የትርፍ ሰዓት ክፍያ አስገብቻለሁኝ። እንግዲህ መስሪያ ቤታችሁ ላይ የትርፍ ሰዓት ስራ ካለ ለዛ ትርፍ ሰዓት የሚከፈል የትርፍ ሰዓት ክፍያ አለ ያንድ እዚህ ጋር አስገብቻለሁኝ ማለት ነው። እናንተ መስሪያ ቤት ላይ የትርፍ ሰዓት ክፍያ ካለ እሱን እዚህ ላይ ታስገባላችሁ ማለት ነው። ከሌለ ባዶ ማለፍ ትችላላችሁ ማለት ነው። አትሊስት ግን አላዋንሶች ይኖራሉ። እኔ ለሳምፕል ሁለት አላዋንስ ነው የሰርኩት ፖዚሽን አላዋንስ ሊኖር ይችላል። የተለያዩ አይነት አላዋንሶች ሊኖሩ ይችላሉ ማለት ነው። እነዛን አላዋንሶች ታስገባላችሁ። ሌሎች ጥቅማ ጥቅሞችም ካሉ በዛ መልኩ ታስገባላችሁ ማለት። እኔ ለሳምፕል እነዚህ ሶስቱን ወስጃለሁኝ ማለት ነው። ኦኬ አሁን ቀጥታ ስሌቱን ወደ ማየት ነው የምንሄደው። በመጀመሪያ ደረጃ የምንሰራው አጠቃላይ የሰራተኛውን ያልተጣራ ደሞዝ ነው የምንሰራው ግሮስ ሰለሪ የሚባለው ማለት ነው። አጠቃላይ ሰራተኛው በየወሩ የሚያገኘው ያልተጣራ ደሞዝ ማለት ነው። ይሄን ለመስራት እኩል ይሆናል ብለን ሰም ብለን እንጽፋለን እንዲደምርልን ማለት ነው። ሰም ብለን ከመጀመሪያ ጀምሮ ከቤዚክ ሰለሪ ጀምሮ ያለውን ሙሉ እንደምራለን ማለት ነው። ከዚህ ጀምሮ እስከ ትርፍ ሰዓት ክፍያ ድረስ ያለው ማለት ነው። ከዛ በኋላ ኢንተር እንላለን አሁን እኔ በሰጠሁት ዳታ መሰረት የመጀመሪያው ሰራተኛ 7920 ብር ያልተጣራው ደሞዙ ነው ማለት ነው። ቀሪዎቹን እዚህ ዶቷ ላይ ደብል ክሊክ እናደረጋለን ራሱ ኤክሴሉ ይሰራልናል ማለት ነው። ይኸው በዚህ መልኩ አጠቃላይ ያልተጣራ ደሞዝ ካልኩሌት ማድረግ እንችላለን ማለት ነው። በመቀጠል ደግሞ ግብር የሚቆርጥበትን ደሞዝ ካልኩሌት እናረጋለን። ይሄም ታክሰብ ሰለር የሚባለው ማለት ነው። ከዚህ ላይ ነው ግብር ካልኩሌት የምናረገው ማለት ነው። ግብርን ካልኩሌት ለማድረግ ግሮስ ሰለሪ ወይም ደግሞ ያልተጣራ ደሞዝ አንጠቀምም። የምንጠቀመው ግብር የሚቆረጥበትን ደሞዝ ካልኩሌት የተደረገው ነው የምንጠቀመው ማለት ነው። ስለዚህ ይሄንም ለመስራት ደግሞ እኩል ይሆናል ብለን አሁን ከዚህ ካሉት ገቢዎቹ ከሰራተኞቹ ገቢዎች ከደሞዙ ሙሉ በሙሉ ግብር ይቆረጣል። ይሄ የታወቀ ነው። ስለዚህ እሱን ሙሉ በሙሉ እንደምራለን። ከዛ በኋላ ፕላስ እንለና፣ በቀጣይ ደግሞ የቤት አለዋንስ አለ። በኔ ዳታ መሰረት ከቤት አለዋንስ ሙሉ በሙሉ ታክስ ስለሚቆረጥ እሱንም እንደምርበታለን። ከዛ በኋላ ፕላስ እንልና የትራንስፖርት አለዋንስ ላይ ግን ሁለት ቦታ ተከፍሏል። እዚህ ጋር በሁለቱም በተለያየ አይነት መንገድ ነው የምንሰራው ማለት ነው። የመጀመሪያ ከመኖሪያ ቤት ወደ ስራው ቦታ፣ ከስራው ቦታ ወደ መኖሪያ ቤት፣ ይሄ አይነት አበል ከሆነ አዋጁ ላይ በግልጽ እንደተቀመጠው የሚሰጠው አበል ከ600 ብር በላይ ከሆነ ብቻ ነው ታክሰብል የሚሆነው ማለት ነው። ስለዚህ እዚህ ላይ እኔ ለሳምፕል ያስገባኋቸው እርዳታዎች አሉ። እዚህ ላይ እንደምትመለከቱት ማለት ነው ከ600 በላይ የሚከፈል ከሆነ ከዛ በላይ ያለው ታክሰብል ይሆናል ማለት ነው። ይህን ኢፍ ፈንክሽንን በመጠቀም ነው ካልኩሌት የምናደርገው ማለት ነው። በቀላሉ ፕላስ ካልም በኋላ ኢፍ እንላለን። ከዛ ብራኬት እንከፍትና እዚህ ላይ መተን አለዋንሱን ክሊክ እናረጋለን። ከዛ በኋላ ግሬተርዛን ኦሪኳልቱ እንላለን እንግዲህ ያ አለዋንስ ከ600 ብር በላይ ከሆነ ሚለውን እናስገባለን ማለት ነው። ግሬተር ዛን ኦር ኢኳል ቱ 600 ከ600 ብር በላይ ከሆነ ይቀንስና ታክሰ ብል ያደረጋል ማለት ነው። ስለዚህ እሱን ዲስሪ ክሊክ እናደረጋለን። ከዛ በኋላ ሲቀነስ 600 ብር እንግዲህ እዚህ ላይ ያለው አለዋንስ ከ600 ብር በላይ ከሆነ 600 ይቀንስና ያቺን ታክሰ ብል ያረጋታል ማለት ነው። ካልሆነ ደግሞ ዜሮ እንዲያደረግ ኮማ አድርገን ዜሮ እንላለን ማለት ነው ከዛ በኋላ ብራኬቷን እንዘጋለን። ይሄ የመጀመሪያው አልዋንስ ማለት ነው፣ የመጀመሪያው ትራንስፖርት አልዋንስ ሁለተኛውንም በተመሳሳይ መልኩ ኢፍ እንልና ብራኬት ከፍተን ሁለተኛው ከቦታ ቦታ መዘዋወሪያ ነው። እሱን ክሊክ እናደረጋለን። በተመሳሳይ መልኩ ግሬተር ዛን ኦሪኳልቱን ላለን። ይሄ ከቦታ ወደ ቦታ መዘዋወሪያ አበል ደግሞ ለሰራተኛው የሚከፈለው ከ2200 ብር በላይ ከሆነ ታክሰብል ይሆናል፣ ከዛ በላይ ያለው ማለት ነው። ይህም በአዋጁ ላይ በግልጽ ተቀምጧል ማለት ነው። ይህንም በተመሳሳይ መልኩ እንግዲህ ተዛኖሪ ኳልቱ ካለን በኋላ 2200 ብር ኢስሪ የምታመለክተው ከቦታ ወደ ቦታ መዘዋወሪያ የሰራተኛውን አበል ነው ማለት ነው። በኔ ዳታ መሰረት ኢስሪ ላይ ስለምትገኝ ነው። ኮማ እናደርግና ከዛ በላይ ከሆነ ኢስሪ ሲቀነስ 2200 ብር፣ ከ2200 ብር በላይ ከሆነ 2200 ብር ይቀንስና ታክሰብል እያደረገዋል፣ ቅናሹ ማለት ነው። ካለሆነ ደግሞ ዜሮ ብሎ እንዲያልፍ ኮማ አድርገን ዜሮ እንላለን ማለት ነው፣ አለቀ። ስለዚህ የትራንስፖርት አለዋንሱ ለየብቻ በዚህ መልኩ ይሰራል ማለት ነው። ከዛ በኋላ ፕላስ እንላለን። በመቀጠል የትርፍ ሰዓት ክፍያ ነው። ይሄም ሙሉ በሙሉ ደሞዙ ላይ ተደምሮ ግብር ስለሚቆረጥበት የትርፍ ሰዓት ክፍያ ነው ሙሉ በሙሉ እንደምራለ ማለት ነው። ከዛ በኋላ ኢንተር እንላለን አለቀ ማለት ነው። አሁን በእኔ ዳታ መሰረት የመጀመሪያው ሰራተኛ ግብር የሚቆርጥበት ደሞዝ 6960 ብር ነው ማለት ነው። አሁን ከዚህ ላይ ነው ኢንካም ታክስ ካልኩሌት የሚደረገው ማለት ነው። አሁን እዚህ ላይ እንደምትመለከቱት የመጀመሪያው ያልተጣራው ደሞዝ ወይም ደግሞ ግሮስ ሰለሪው 7920 ብር ነበረ። ግብር የሚቆርጥበት ደሞዙ ደግሞ 6960 ብር ነው ማለት ነው። ቀሪውን እዚህ ጋር ደብል ክሊክ እናረጋለን። ወደ ታች ያለውን ራሱ ይሰራልናል ኤክሴሉ ማለት ነው። ስለዚህ በዚህ መልኩ ታክሰብል ሳለሪን ካልኩሌት ማድረግ እንችላለን ማለት ነው። ኦኬ አሁን በመቀጠል ደግሞ የስራ ግብር ካልኩሌት እናረጋለን። ኢንካም ታክስን ማለት ነው። ይሄን ካልኩሌት ለማድረግ አዲሱን የግብር ማስከፈያ ሰንጠረዥ አዋጅ ቁጥር 1395 2017ን እንጠቀማለን። ይሄኛውንም ፋይል ከፈልጋችሁ የቴሌግራም ቻናላችን ላስቀምጥላችኋለሁኝ ከዛ ላይ ወስዳችሁ ካልኩሌት ማድረግ ትችላላችሁ ማለት ነው። አሁን ስሌቱን እንመልከት። የስራ ግብር ካልኩሌት ለማድረግ አሁን እንዳሳለ ነው የምንጠቀመው ግብር የሚቆረጥበትን ደሞዝ ይሆናል። ታክሰብል ሰለሪ ማለት ነው። እሱን እንደ ሪፈረንስ በመጠቀም ነው ካልኩሌት የምናደርገው ማለት ነው። ስለዚህ እንዲቪዥዋሊ መስራት ይቻላል። ግን ጀነራሊ አሁን ፔሮል እያዘጋጀን ስለሆነ ኢፍ ፈንክሽንን በመጠቀም በአንድ የመጀመሪያውን ሰራተኛ እንሰራና ቅደምን እየሰራ እንደነበረው ደብል ክሊክ አድርገን ለሁሉም እንዲሰራ እናደርጋለን ማለት ነው። በቀላል አሁን እኩል ይሆናል ብለን ኢፍ እንላለን። ባይ ዘ ወይ ፎርሙላው ሲረዝም እንዳፈሩ፣ በጣም ቀላል ነች። አካሄዱን ብቻ ተመልከቱ። የመጀመሪያ ራውንድ ላይ ያያችሁትን እየተደገመ የሚሄደው ማለት ነው። ኢፍ ካለም በኋላ ብራኬት እንከፍታለን። ምልክቶችን ብቻ እንዳትሳሳቱ። እኩል ይሆናል ይፍ ብለን ብራኬት ከከፈትን በኋላ ታክሰቢ ሰለሪን አንድ ሄደን ክሊክ እናደርጋለን። አሁን በእኔ ዳታ መሰረት ታክሰብስ ሰለሪው ያለው ኤች ኮለመን እና ሶስተኛ ሮው ላይ ስላለ ኤች ስሪ ብሎኛል ማለት ነው። ስለዚህ ኤች ስሪ ሪፕሬዘንት የምታደርገው በእኔ ዳታ መሰረት ታክብ ሰለሪ ማለት ነው። እናንተም ዳታዎቻችሁን ስታስገቡ ሌላ አይነት ቦታ ላይ ሊገኝ ይችላል ማለት ነው። ሄዳችሁ ክሊክ ስታደርጉ የቦክሱን ስም ያመጣላቸዋል። ያ ስም ማለት ታክሰብስ ሰለሪው ሪፕሬዘንት የተደረገበት ነው ማለት ነው። ስለዚህ በኔ ዳታ መሰረት ኤችስሪ ታክሰብል ሳላሪ ነች። እሱን በመጠቀም ነው ካልኩሌት ላይ የማረገው ማለት ነው። ኦኬ ኤችስሪ ካልኩ በኋላ አሁን ሰንጠረጁ ላይ ሄዳለሁኝ። የመጀመሪያው ረው ላይ እዚህ ላይ እንደምትመለከቱት ከ2000 ብር በታች ከሆነ ግብር ማስከፈያ ምጣኔው ዜሮ ነው። ታክስ ዲዳክሽኑም ዜሮ ነው ማለት ነው። ስለዚህ ይሄን ምናረጋለውኝ ሌዛን ኦሪኳልቱ እና ሁለት ሺ ላለውኝ ማክሲመሙን ነው የምወስደው እዚህ ጋር ማለት ነው። ማክሲማሙን በዚህ ሬንጅ ማክሲመሙ ሁለት ሺ ብር ስለሆነ ሁለት ሺ ንወስዳለውኝ ማለት ነው። ሁለት ሺ ከሁለት ሺ ብር በታች ከሆነ ግብር ማስከፊያ ምጣኔ ዜሮ ነው። ታክስ ዲዳክሽኑም ዜሮ ነው። ስለዚህ ዜሮ ብያልፋለሁኝ ማለት ነው። ዜሮ ስለሆነ ኮማ አረጋለሁኝ ከዛ በኋላ ኢፍ ላለውኝ ብራኬት ከፍታለሁኝ። ከዛ በኋላ ኤች 3 ላለው ሌዛን ኦር ኢኳል ቱ ቀጣዩ ሬንጅ ከ2001 ብር እስከ 4000 ብር የሚለው ነው። በዚህ ሬንጅ አሁን ማክሲሙሙ 4000 ነው። 4000 ነው ወስዳለሁኝ ማለት ነው 4000 ከዛ ኮማ አደርግና ኤች 3 ሲባዛ ላለሁኝ። በዚህ ሬንጅ የግብር ማስከፊያ ምጣኔው 15% ነው። ዲዳክሽኑ ደግሞ 300 ብር ነው። ስለዚህ ኮማ ካረኩ በኋላ ደሞዙ ማለትም ኤች 3 ሲባዛ በ15% ደመወዙ ሲባዛ በ15% የግብር ማስከፈያ ምጣኔው ሲቀነስ ዲዳሽኑ ደግሞ 300 ብር ይሆናል ማለት ነው። ቀጥላለሁኝ ኮማድርጌ ይፍላለሁኝ። ከዛ በኋላ ብራኬት ከፍትና አሁንም ኤች3 ሌዛን ኦሪኳቱ ቀጣዩ ሬንጅ ከ4001 ብር እስከ 7ሺህ ብር የሚለው ሬንጅ ነው። በዚህ ሬንጅ ላይ ደግሞ ማክሲመም ሰባት ሺህ ብር ነው። ስለዚህ ሰባት ሺህ እንወስዳለሁኝ ማለት ነው። ሰባት ሺህ እንወስዳለሁኝ ከዛ ኮ ማረጋለሁኝ። በዚህ ሬንጅ ግብር ማስከፊያ ምጣኔ 20 ፐርሰንት ነው። ተቀናሹ ደግሞ 500 ብር ነው። ስለዚህ ደሞዙ ሲባዛ የግብር ማስከፊያ ምጣኔው 20 ፐርሰንት ሲቀነስ፣ ዲዳክሽኑ በዚህ ሬንጅ ስንት ነው? 500 ብር ማለት ነው። 500 ብር ከዛ ኮ ማረጋለሁኝ። አሁን መቀጠላለሁኝ። ኢፍብዬ ብራኬት ከፍታለሁኝ። ች ሌዛን ኦሪኳልቱ ቀጣዩ ሬንጅ ከ7001 ብር እስከ 10000 ብር የሚለው ሬንጅ ነው። ስለዚህ በዚህ ሬንጅ የግብር ማስከፊያ መጣኔው 25% ነው። ታክስ ዲዳክሽኑ ደግሞ 850 ብር ነው ማለት ነው። ስለዚህ ማክሲመሙ በዚህ ሬንጅ ስንት ነው? ሶሪ 10000 ብር ማለት ነው። 10000 ብር ከዛ ኮም አድርግና ደሞዙ ሲባዛ የግብር ማስከፊያ መጣኔው በዚህ ሬንጅ ላይ ስንት ነው 25 ማለት ነው 25 ፐርሰንት እላለሁኝ ከዛ በኋላ ሲቀነስልንና ሲቀነስ ብዬ በዚህ ሬንጅ ታክስ ሪዳክሽኑ 850 ብር ነው ማለት ነው 850 ብር ላለሁኝ ማለት ነው ኦኬ ቀጥላለሁ ኮማ አድርጌ ኢፍ ላለሁኝ ብራኬት ከፍትና ቀጣዩ ከ10 ሺህ 1 ብር እስከ 14 ሺህ ብር የሚለው ሬንጅ ነው በዚህ ሬንጅ ማክሲመሙ 14 ሺህ ብር ነው ስለዚህ ኤች3 ሌዛን ኦሪኳል ቱል እና 14 ሺ ብር ከዛ ኮም አደርጋለሁኝ። ከዛ ደመወዙ ሲባዛ በዚህ ሬንጅ የግብር ማስከፊያ ምጣኔው 30 ፐርሰንት ነው። ስለዚህ በ30 ፐርሰንት ደመወዙን አባዛለሁኝ። ከዛ በኋላ ሲቀነስ ዲዳክሽኑ በዚህ ሬንጅ 1350 ብር ነው። ከዛ ኮም አደርጋለሁኝ። አሁንም ቀጥላለሁኝ። ፍልና ብራኬት ከፍታለሁኝ። አሁን ቀጣዩ ኤች ስሪ ካልኩኝ በኋላ ቀጣዩ ከ ብር 140 ብር በላይ ነው የሚለው ሬንጅ ማለት ነው። ስለዚህ በዚ ሬንጅ ገሪተዛን 140 ላለው ይሆናል 140 አካትትም ከ14 ብር በላይ ከሆነ የግብር ማስከፈያ ምጣኔ 35 ዲዳክሽኑ ደግሞ 250 ብር ይሆናል ማለት ነው። ስለዚህ ደሞዙ ሲባዛ የግብር ማስከፊያ መጣኔ በዚህ ሬንጅ 35 ሲቀነስ ዲዳክሽኑ ደግሞ 250 ብር ይሆናል ማለት ነው። አለቀ ከዛ በኋላ ብራኬቶቹን መዝጋት ነው የሚቀረኝ ብራኬቶቹን በዚህ መልኩ ሁሉንም እዘጋለሁኝ። ከዛ ይንተራለሁ አለቀ ማለት ነው። አሁን በእኔ ዳታ መሰረት ይኸው የመጀመሪያው ሰራተኛ የስራ ግብሩ ስምንት መቶ ዘጠና ሁለት ብር ነው ማለት ነው። ቀሪዎቹን እዚህ ጋር ይዘን ወደ ታች ድራግ ማድረግ ነው ወይም ደግሞ ደብል ክሊክ ሁሉንም ራሱ ይሰራልናል ማለት ነው። ስለዚህ በሰጣችሁት ዳታ መሰረት በዚህ መልኩ ካልኩሌት ማድረግ ትችላላችሁ። ፎርሙላው ተመሳሳይ ነው የሚሆነው ማለት ነው። አሁን በመቀጠል ደግሞ የሰራተኛውን ጡረታ ካልኩሌት እናረጋለን። ይሄ ማለት እኩል ይሆናል ብለን ደሞዙ ከቤዚክ ሳለሪ ነው ይሄ የሚሰራው። ስለዚህ ቤዚክ ሳለሪ ነው ሄደን ክሊክ እናረጋለን። ቤዚክ ሳለሪው ሲባዛ በ7 ፐርሰንት አለቀ ማለት ነው። ከዛ በኋላ ኢንተር እንላለን። ይሄው የመጀመሪያ ሰራተኛ አራት መቶ ሀያ ብር ጡረታው ይሆናል ማለት ነው። ደብል ክሊክ እናረጋለን ቀሪውን ራሱ ይሰራልናል ማለት ነው። በመቀጠል ደግሞ ወጪ መጋራት እንግዲህ ይሄ መስሪያ ቤታችሁ ላይ ካለ ነው የምታስገቡት ማለት ነው። ይህም ማለት በዩኒቨርሲቲ ላይ ተምረው ጨርሰው በመስሪያ ቤታችሁ ላይ የተቀጠሩ ሰራተኞች ካሉ እነዛ ሰራተኞች ኮስት ሼሪንግ ካለባቸው መንግስት ከአንድ ዓመት በዛ መስሪያ ቤት ላይ ከተቀጠሩ ከአንድ ዓመት የፎይታ ጊዜ በኋላ በየወሩ ከደሞዛቸው ላይ አስር አስር ፐርሰንት እየተቆረጠ ኮስታቸው የሚከፈል ነው የሚሆነው ማለት ነው። ስለዚህ ሊሆናል ብለን ይሄም በቤዚክ ሰለሪ ነው የሚሰራው ስለዚህ ቤዚክ ሰለሪ ነው ሄደን ክሊክ እናደርጋለን። ከዛ በኋላ ሲባዛ እንልና ሲባዛ ብለን በ10 የሚቆረጠው 10 ፐርሰንት ነው። ስለዚህ በ10 እናባዘዋለን ማለት ነው። ከዛ ኢንተርላለን ይኸው ለሁሉም አለ ብያስዩ ማድረጌ ነው። ይሄን ከሌለ ባዶ ማለፍ ትችላላችሁ። ወይም ደግሞ ኮስት ያለባቸውን ሰራተኞች ብቻ ሴሌክቲቭ ሄዳችሁ በ10 አባዝታችሁ መስራትም ትችላላችሁ ማለት ነው። አሁን በመቀጠል ደግሞ አጠቃላይ ተቀናሽ ካልኩሌት እናደረጋለን። ይህም ማለት ከሰራተኛው ላይ የሚቆረጡትን ተቀናሾች አንድ ላይ ሰብሰብ አድርጎ መደመር ማለት ነው። በእኔ ዳታ መሰረት አሁን ሶስት ተቀናሾች አሉ። የመጀመሪያው የስራ ግብር አለ፣ የሰራተኛው ጡረት አለ፣ ከዛ በኋላ ደግሞ ወጪ መጋራት አለ ማለት ነው። ሌሎች ተቀናሽ የሚደረጉ ወጪዎች ለምሳሌ እንደ ብድር ያሉ ነገሮች ካሉም እዚህ ላይ አስገብታችሁ አንድ ላይ እዚህ ላይ መደመር ትችላላችሁ ማለት ነው። ኦልሞስት የማይቀሩት ደግሞ ሁለቱ አሉ ማለት ነው የስራ ግብርና ጡረታ የትኛውም ፔሮል ላይ አይቀርም ማለት ነው። ከዚህ ላይ ይጨምራል እንጂ እነዚህ ሁለቱ አይቀንሱም ማለት ነው። ሰው እነዚህን አንድ ላይ ሰብሰብ አድርገን እዚህ ላይ እንደምራለን። እኩል ይሆናል ብለን ሰምንልና ብራኬት ከፍተን እነዚህ ሶስቱንም አንድ ላይ መደመር፣ ሌሎች ካሉም እናንተ መጨመር ትችላላችሁ ማለት ነው። ከዛ ኢንተርላለን። አሁን በእኔ ዳታ መሰረት የመጀመሪያ ሰራተኛ 1912 ብር አጠቃላይ ከደሞዙ ላይ የሚቆረጠው ብር ነው ማለት ነው። ቀሪዎቹን ደብል ክሊክ እናደርጋለን ያው በዚህ መልኩ ሁሉንም ይሰራልናል ማለት ነው። ኦኬ የመጨረሻው ደግሞ የተጣራ ደሞዝ እንግዲህ በኔዳታ መሰረት አሁን የስራ ግብር ጡረታና ወጪ መጋራ ተቀንሶ ሰራተኛው እጁ ላይ የሚደርሰው የተጣራ ገንዘብ ማለት ነው። ይህ ለመስራት እኩል ይሆናል ብለን የተጣራ ደሞዝ እኩል ይሆናል አጠቃላይ ያልተጣራ ደሞዝ ሲቀነስ ሲቀነስ አጠቃላይ ተቀናሽ ወይም ኔት ሰለሪ እኩል ይሆናል ኔት ሰለሪ ኢኳልቱ ግሮስ ሰለሪ ማይነስ ታክሰብ ሰለሪ ብለን ፎርሙላውን ድራይቭ ማድረግ እንችላለን ማለት ነው ከዛ ኢንተርላል ይኸው በምትመለከቱት መልኩ አሁን በዚህ ዳታ መሰረት የመጀመሪያው ሰራተኛ 6ሺ8 ብር የተጣራ ደሞዙ ነው ማለት ነው ያልተጣራው ደሞዙ 7920 ብር ነበረ ከግብር ከጡረታ እና ከውጪ መጋራት በፊት ያለ ደሞዝ ማለት ነው የተጣራ እጁ ላይ የሚደርስ ስድስት ሺህ ስምንት ብር ይሆናል ማለት፣ ሌሎች ወጪዎች ካሉ ይቀነሳል ማለት ነው። በዚህ መልኩ የተጣራ ደሞዝን ካልኩሌት ለማድረግ እንችላለን። በዚህ መልኩ የተጣራ ደሞዝን ካልኩሌት ማድረግ እንችላለን። ቀሪዎቹን እዚህ ላይ ይዘን ወደ ታች ድራግ ማድረግ እንችላለን ማለት ነው። ደብል ክሊክ ማድረግ እንችላለን። ይኸው በዚህ መልኩ የተጣራ ደመወዝን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ በዚህ መልኩ ፔሮልን እጅግ በጣም ቀላል እና ሲምፕል በሆነ መንገድ ማዘጋጀት እንችላለን።